ሰላም ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንግዲህ ብዙ ነገሮችን መረጃዎችን እንጂላችሁ የመጣሁት፣ ሰብሰብ አድርጌ ማለት ነው። ኳስ ተጫዋቹ ህይወቱ አለፈ በመኪና አደጋ ማለት ነው። ይህ እዚህ ጋር የምታዩት ደግሞ የትላንትናው ልጅ የህፃኑ ገዳይ የተባለው አስተማሪው ማለት ይሄ ነው ማለት ነው። እንዲሁም ፖሊስ መግለጫ አውጥቷል በቁጥጥር ስርም ውሏል ማለት ነው። ትላንት እንዳለዋለ ነበር፣ ዛሬ ግን ውሎ አስክሬኑም ከሽንት ቤት ተቆፍሮ እንደገና ወጥቷል ማለት ነው። የህፃኑ አስክሬን ያሳዝናል። እንዲሁም ደግሞ ስለ እህታችን ሌዛ ማለት ነው ቤተሰቦቿም ድምጽ ሆኑን ሲሉ ሰምተናል። የሌዛም ገዳይ ማለት ነው እሱም በቁጥጥር ስር ውሏል ኳስ ተጫዋቹ የደብረ ብርሃን የእግር ኳስ ተጫዋች የሆነው ወንድማችን በድንገት በመኪና አደጋ ሞቷል ማለት ነው። ኤርሚያስ በጣም በሚያሳዝን ሁኔታ ማለት ነው። እንዲሁም ደግሞ ኢትዮጵያዊ ወንድማችን በቻይና ካምፓኒ እየሰራ ቻይናው ደብድቦት ጉዳት አድርሶበት ነበር። እሱም በቁጥጥር ስር ውሏል ማለት ነው። ኢትዮጵያዊ ግን የህይወቱ መትረፍ በጣም አስጊ ላይ እንዳለ እየተነገረ ነው። ሆስፒታል ገብቷል ማለት ነው። ብዙ ነገሮች አሉ፣ አዳዲስ ነገሮች ሁሉንም አብረን በዝርዝር እናያለን። መጀመሪያ ስለ ዋናው መረጃችን ሄዱ፣ ተራ ተራ እስከ መጨረሻ አብራችሁን ቆዩ ማለት ነው። ይህ የምታዩት ወጥ ህጻን እንግዲህ የዚህ ገዳይ በቁጥጥር ስር እንደዋለ ተነግሯል። እንዲሁም ሊዛ ህይወቷ ካለፈ በኋላ የእሷ ገዳይ ማለት ነው በቁጥጥር ስር ውሏል ማለት ነው። ከዚህ በፊት አልተያዘም ነበር። አሁን ላይ ግን ፖሊስ ማጣሪያ እያጣራ እንዳለና ህይወቷ እንዲጠፋ ያደረገው ከዚህም በፊት መንገድ ላይ ነበረ ወድቃና ህይወቷ አልፎ የተገኘው ተጥላ፣ አሁን ግን የእሷም ገዳይ በቁጥጥር ስር እንደዋለ አባቷና እናቷ ወጥተው ተናግረዋል። ፍትህ ለዝች ልጅም ማለት አለብን ማለት ነው። እርግጠኛ ነኝ ታቋታላችሁ። ሊዛን በደሴ ከተማ ስልኳን ለማሰራት ወጥታ ሳትመለስ እዛው ጥቃት ደርሶባት ህይወቷ አልፎ ያልሆነ ነገር ሆና መንገድ ላይ ወድቃ ነው የተገኘችው አስፋልት ዳር። አሁን ላይ ግን ተገኝቷል ልጁ ማለት ነው፣ ተይዞ በቁጥጥር ስር እንደዋለ ፖሊስ አሳውቋል። እንዲሁም እናትና አባታቸው ለጉርሻ ፔጅ መረጃ ሰጥተዋሉ። ድምጽ ሆኑን ለልጃችን ሲሉ ፍትህን እንድናገኝ ሲሉ ሰምተናል። ይህ አስተማሪ የተባለው እንግዲህ ትላንት ዘግቤ የላችሁ ነበረ ማለት ነው። ወህፃኑን ጠርቶ እቤቱ ይሄ አከራዩ ከጎጃም የመጣ ተከራዩ ማለት ነው ገዳዩ አሁን ያያችሁት ልጅ የመጣው ከጎጃም ነው። ከጎጃም መጥቶ አርባ ምንጭ ላይ እንግዲህ ተከራይቶ እየኖረ አስተማሪ ነኝ በማለት በማስተማር ነገር ውስጥ ነበረ፣ ስራ ገብቶ ነበረ። አስተማሪነትም ነው በትክክል ስላልተወጣ አባረውት ነው ከትምህርት ቤት። እንዲሁም ተከራይቶ እየኖረ ባለበት ውስጥ ነው እንግዲህ ይሄ ህጻን ልጅ ወስዶ እንዲህ አይነት ጉዳት ያደረሰበት ማለት ነው። ከዛም በኋላ ህይወቱ ካለፈ እንዲሁም ኳስ ተጫዋቹ ደግሞ ይህ ነው ማለት ነው። ይህ ወንድማችን ነው እንግዲህ የእግር ኳስ ተጫዋች ነው። በድንገተኛ አደጋ በመኪና አደጋ ህይወቱ አልፏል። ሁላችንም እኚህም የሊዛ እናትና አባቷ ናቸው። ድምጽ ሆኑን ሲሉ ተናግረዋሉ ፍትህ እንዲያገኙ የመጡት ከራያ ቆቦ ሲሆን ትውልዷ የእሷም እንደዛ ሲሆን ለትምህርት ነው እንግዲህ የመጣችው። አባት አስተማሪው በአስተማሪነት ደረጃ ነው። ልጄን እያስተማርኳት ብዙ መከራ አይቼ ለቁም ነገር ትበቃልኛለች ያልኳትን ልጄን ነው እየቀጠፉብኝ፣ ስለዚህ ፍትህ እንድትሉኝ ሲሉ እናትና አባቷ ጥሪ አቅርበዋል። ሰውየው በቁጥጥር ስር ውሏል። ይሁን እንጂ ግን ፍትህ ተገቢውን እንዲያገኝ ሁላችሁም ድምጽ እንድትሆኑልን ብለው መረጃ ሰጥተዋል ማለት ነው በመያዙ ደስ ብሎናል። ያው ፍትህ ባይኖርም ኢትዮጵያ ላይ ምንም ማድረግ አንችልም። ያው ፍትህ ከማለት እኛም ወደ ኋላ አንልም። እግዚአብሔር ነፍስሽን ባጸደገነት ያኑረው። ለቤተሰብ መጽናናትን እያደለልን ማለት ነው። በጣም ያሳዝናል። አሁን ላይ እኮ ሀገራችን ላይ በጣም ሁሉም ነገር እየተስፋፋ እየሄደን ያለ በአሁኑ ሰዓት ላይ የእውነት የምንሰማቸው ነገሮች ሁሉ ለጆሮችን የሚሰቀጥጡ የሚሰቀጥጡ ናቸው። እዚህ ጋር የምታዩት እንግዲህ ቻይና ነው ማለት ነው። ይህ የቻይና ካምፓኒ መሬት ላይ ተዘርሮ ያለው ወንድማችን ነው ቻይናው ከስራ ተባረዋል። እንዲሁም ደግሞ ድርጅቱም እንደተዘጋ እየተነገረ ነው። ብዙ ኢትዮጵያኖችን ውስጥ ያሰቃያል። በገዛ አገራችን በገዛ ወንዛችን ወንድሞቻችን እንደዚህ ሲመቱ የሚያሳይ ቪዲዮም አለ ማለት ነው። ካላያችሁ ገብታችሁ እዩት። ከባድ ነው በጣም አገራችን ላይ እንደዚህ የማንም ነጫጭባ መጫወቻ አሁንን በገዛ አገራችን በሰው ሀገር ስንመታ ምንደብደብ ጭራሽ በሀገራችን ይህ ሁሉ የህግ ውንዝላልነት ነውና ልጁ እንግዲህ በህይወትና በሞት መካከል ላይ እንዳለ አሁንም ድምጽ ኑ እያሉ ናቸው የልጁ ቤተሰቦች። ይሄ ልጅ ህይወቱ መትረፉ እስካሁን እንዳልነቃ ነው ሆስፒታል እንዳለ ነው። እንግዲህ ምን አይነት አመታት እንደመታው ቻይናው ፈጣሪ የወቀው ቻይናውን በቁጥጥር ስር ውሏል። እና ስለ ህፃኑ ደግሞ ይህ ነው ማለት ነው። አስተማሪው የነበረው ዜጋ ፊቱ ተበልሻሽቶ የምታዩት ቅድም ደግሞ የአርባ ምንጭን ልብስ ለብሶ ልጁ ሲጀመር አርባ ምንጭ አይደለም ከአማራ ክልል ከጎጃም ነው የመጣ። የገባው ባንክም ደግሞ ብሩም ጎጃም ደባልቅ አካባቢ ነው ብሩ የመጣው ማለት ነው፣ እንጂ የአርባ ምንጭ ልጅ አይደለም ልጁ ሲጀምር ማለት ነው። እዚህ ጋ ግን ፊቱ ምናምን እንትን ብሏል ከተመታ በኋላ ፊቱ ምናምን ተበለሻሽቷል እንደምታዩት። አይኑ ሁሉ አባብጧል ከተያዘ በኋላ እና ከተደበደበ በኋላ። ይሄ ፎቶም ይሱ ነው እና ልጁም ሲያዝ ምንድን ነው ያለ እንግዲህ ይሄ ገዳይ ማለት ነው ተባባሪዎች እንዳሉት ሌላም ሰዎች እንዳሉት ና ይሄን ስራ እንግዲህ የሚሰሩት በህብረት እንደሆነ ና አንድ ላይ ቡድን ፈጥረው ና በስምምነት በተለያዩ ሀገር ተሰምራርተው እንደዚህ ልጆችን በመውሰድ በማገት እንዲሁም ደግሞ ገንዘብ በመቀበል በተለያዩ አካውንቶች በማስገባት በህብረት እንደሚሰሩ ተናግሯል። ያደረገውን የፈጸሙን ፍጽሙን ነገር ሁሉ ተናግሯል። ሲቀጥል ደግሞ አስክሬን እንግዲህ የህፃኑ ከሽንት ቤት ውስጥ ተቆፍሮ በትላንትና እለት እንደወጣ ነው የተነገረው ማለት ነው። የቀብር ስነስርዓቱም ተከናውኗል። የህፃኑ በጣም ያሳዝናል። ምናክል አረመኔነት ምናክል ጭካኔ እንደሆነ እንዲሁም ደግሞ ለምንድን ነው እንደዚህ አድርገህ የቆራረጥከው ሲባል ሽንት ቤት ውስጥ እንዲገባልኝ ስለፈለግኩ ነው በማለት ህይወቱንም አጥፍቶ እንዲያርጉ ሁሉንም ያደረጋቸውን ነገር አንድ በአንድ እንግዲህ ለፖሊስ አስረድቷል። ፖሊስም ደግሞ መግለጫ ሰጥቷል። አንድ ሰውን እቤት ስታከራዩም ሆነ ይህ ሰው ነው ማለት ነው። ፖሊስ እዚህ ጋር የአርባ ምንጭ ፖሊስ ኮሚኒቲ ገብታችሁ ማንበብም ትችላላችሁ ማለት ነው። መግለጫ ሰጥተዋሉ፣ በቪዲዮም በጽሁፍም ማለት ነው። እና ይህ ነው እንግዲህ ቅድም የሚያያችሁት ይሄው ራሱ ነው። አሁንም እዚህ ጋር ደህና እንዳለ እንግዲህ የአርባ ምንጭ ልብስ ለብሶ እንደዚህ ሆኖ ልክ በጣም ደህና ሰው መስሎ ነው ተከራይ ሆኖ ገብቶ፣ ነው አንድ ወር ያልሞላው ተከራይ ነው እንግዲህ የልጁን ሕይወት እንደዚ የቀጠፈው ማለት ነው። እና በጣም የሚያሳዝን ሁኔታ ማለት ነው። ይሄ ራሱ ነው ማለት ነው፣ እዚህ ጋር የምታዩት ነው። ቀደምም ያን ልብስ የለበሰው የባህል ልብስ የለበሰው ራሱ ነው ማለት ነው። እኔ ሁለት ሰው መስሎ የነበረ ግን ራሱ እንደሆነ ነው የተነገረ። እዚህ ጋር ፊቱ ውስጥ ቁልቁል ያለው ተደብድቦ ነው አባብጧል እንዳለ እንኳን ተደበደበ እና በጣም ያሳዝናል። እስከ መቼ ድረስ ነው ይህ ነገር የሚቀጥለው ማለት ነው? እውነት ፈጣሪ ልቦና ይስጠን ነው ምልእኔ ማለት ነው። አላውቅም እንግዲህ ማናችሁም እቤት ስታከራዩም ሆነ የሚመጣው ሰው ማወቅ አለባችሁ ማለት ነው፣ ለማን መከራየት እንዳለባችሁ እና እንደሌለባችሁ። እዚህ ጋር የምታዋቸው እናትና ልጅ ይህ ወንድም ከስድስት ዓመት ከጠፋ በኋላ ሞቷል ተብሎ ለእናት መርዶ ተነግሯት፣ ስድስት ዓመት ሙሉ እንደሞተ ተነግሯት ስታለቀስ የነበረች እናት እንግዲህ ዛሬ ሰርፕራይዙን ማለት ነው እችም ሴት ናት እየደባበሰችው አደክብኝ ጽማ ወጣ እንደዚሁን ትላለች በጣም ያሳዝን ልብ የሚነካ ነበረ እንግዲህ ልጁ ህይወቱ ሳያልፍ ህይወቱ አለፈ ተብሎ በቃ እናት ግራ ገብቷታል እንደምታውት የምታደርገውን ነገር አጥታለች በጣም ያሳዝናል መሬት ላይ ወድቃ ፌንት ነቅላ ምናምን ሁሉ ነበር ማለት ነው በቃ በጣም እያለቀሰች ነው ከሚባለው በላይ ከስድስት አመት በኋላ እንግዲህ ልጁ ሲገኝ ሰብስበው ሰርፍራይዝ ብለው ነው ሰርፍራይዝ ያደረጓት እናትን ማለት ነው። አንድ አይነት ልብስ አሰፍተው ጓደኞቹ ሁሉም ማለት ነው። እንግዲህ ልጅ ሙቷል ተብሎ ለእናት መርዶ ተነግሯት ባዶ መቃብር ቀብሬ ያለች ያው ስትናገርም በጣም ነው የሚያስለቅሰው እና እዚህ ጋም ጠይቀዋታል። ሌላ ወንድም እህት የላትም ምናምን እያሉ አንድ ወንድም ነበራት እያሉ እችም ልጃቸው ናት። ልጅ ሰምታለች እንደተገኘ። ከዛ እናትን ሰርፕራይዝ ለማድረግ እንደዚህ ያዘጋጀው። እንግዲህ እናት ጋር ልጁ ብቅ ሲል እናት እንዳየችው ራሷን ስታ ነው ፌንት የነቀለችው ማለት ነው። በጣም በሚያሳዝን ሁኔታ እንደምታዩት እያለቀሰ ነው አልቻለም። በቃ እናት በጣም አሁን ነው የነቃችው። መጀመሪያ ላይ ወድቃ ራሷን ስታ ውሃ ተጨምሮባት ምናምን ይነቃች። በጣም ያሳዝናል ምክንያቱም ሙቷል ተብሎ ለስድስት ዓመት ልጇ የሞተ ልጇን ነው እንግዲህ መጣ እና መጨረሻ ላይ ግን የእሷ ወንድሞች እንደሆኑ ነው ሞቷል ብለው የተናገሩት ማለት ነው። እና ብዙ ነገሮች ተፈጥረዋል ማለት ነው እዚህ ቪዲዮ ላይ በጣም በሚያሳዝን ሁኔታ ማለት ነው። እንግዲህ የሁሉንም ልብ የሰበረ ነው። የጭካኔ ጥግ በህይወት ያለን ልጅ ልጅሽ ህይወቷ አለፈ ብሎ መርዶ ነግሮ ለእናት መርዶ ማስቀመጥ እሱንም የት እንደሞተ እንዴት እንደ እንደሞተ ሳይታወቅ ህይወቱ እንዳለፈ በባህር ሲሄድ ተነግሯት፣ በቃ ሞቷል ተብሎ መርዷን ተቀብላል። ልጅ ግን አልሞተም በህይወት እንዳለ ነው። ከዛም ጓደኞቹ አግኝተውት እንደዚህ ኮሙታል ተብሎ ብለው ነግረውት፣ በምንም በምንም ብለው አምጥተውት፣ ዛሬ እናት ደስታዋንም መቆጣጠር አቅቷታል። እንደምታዩት ያሳዝናል በጣም ብቻ። የጨካኔያችን ጥግ እንደዚህ ነው ኢትዮጵያን ማለት ነው ከምር በጣም ልብ የሚሰብር ነው፣ የእነዚህ ሰዎች ቪዲዮ ማለት ነው። ልጁም እናትን በቃ አልቻሉም። አሁን ላይ አው ትንሽ ተረጋግተዋል። የቅድሙ ፓርት ግን በጣም ልብ የሚሰብር ፓርት ነው ማለት ነው። እንዴት አንድ ሰው በህይወት እያለ ልጅሽ ሞተ ተብሎ ይነገራል? ያህል ሞተን ምንም ያልሆነ ልጅ ለእናት እንዲህ ተብሎ ተስፋ ቆርጣ እናት እድሜዋ ሙሉ እያለቀሰች በሽረኛ ከሆነች በኋላ ልጅ እንደ ድንገት መጣ ማለት ነው። በጣም ነው የሚያሳዝን። እችም ልጇ ናት እንግዲህ እና ለልጇ ፕሮግራም አለ ብለው ወስደዋት ነው እንደዚህ ያደረጉ። ብቻ ያሳዝናል በጣም የእውነት። ኢትዮጵያ ውስጥ የሚሰራው ግፍ ብቻ። ፈጣሪ ሆይ እሱ ይድረስልን በየጊዜው በየእለቱ ማለት ነው። ለሞቱት ነፍስ ይማር ላሉት መጽናናትን ያደልልን ፈጣሪ። የህጻኑም እንግዲህ ገዳይ ተይዟል። የሌዛም ገዳይ ተይዘዋሉ። እሱም አንድ ነገር ነው።